እንዴት ነው በጾሜ ተቅዋን የማገኘው? ምክንያቱም ለአለኩም ተጠቁም ብሏል አላህ። አላሁማ ምናምን በማይክሮፎን ሲሆን ደግሞ ብዙ ጨዋል። እንደዚህ ያኸ አላህ ይህን አይወድም። ወላሂ እንዴት ነው በጾሜ ተቅዋን የማገኘው? ምክንያቱም ለአለኩም ተጠቁም ብሏል። አላ በቃ ለአለኩም ማለት የሆነ ጀሪ ሞክርና ከዛ ተቋዋት ልታገኝም ላታገኝም ትችላለ፣ አይደለም በእርግጠኝነት አላማውን ግቡን አውቃችሁ ከጾማችሁ ተቅዋን ታገኛላችሁ ነው እና የአብዛኞቻችን ችግር ውጫዊ የሆነው ነገር ላይ ነው ትኩረታችን። ሰላት፣ ቅድም እንደ ምሳሌ አንስተናል። ሰላት በቃ የሆነ እንዳይጠፋብን፣ ውዱ እንዳይጠፋብን፣ ሩክን፣ ቅርአታችን፣ ፋቲሐን ምናም እዛች ላይ ትኩረት እናደርጋለን። ግን አላሁ አክበር ካለበት ሰዓት ጀምሮ የለንም ልቡ። ሰላት ሁሹዕ የሚባለው ነገር የለም። ለዚህ ነው የምናለው ነቢ ስ ላ ሰለም ወየንሰሪፉ ልዓብዱ ምን ሶላትህ ፈላዩክተቡ ለሁ ኢላ ዑሽሩሀ ላ ትስዑሀ ላ ፎምኑሀ ላ ሱቡዑሃ ላ ሱዱሱሀ። ሰውየው ሰላት ሰግዶ ሲያበቃ ከአስር አንድ አስረኛ የሚያገኛለ ሁለት አስረኛ የሚያገኛለ ሶስት አስረኛ፣ አራት አስረኛ፣ ግማሽ የሚያገኛለ። መጨረሻ ላይ ምናሉ ምን የንሰሪፎሚ ሰላት ወማ ይቅበሉ ሚንሁ ኢላ ማለ ሚን ከመቃል ለ ስላት ስላ ከሰላቱ ያሰላምታል ተቀባይነት የለውም። በዛ ውስጥ አቅል አድርጎ አስተውሎ በሆሹ የሰገደው ሲቀር። ሹፍ መስጂድ ውስጥ ገብተን እንሰግዳለን። በአንድ ኢማም ጀማዓችን አንድ ነው፣ ግን ከእኛ መካከል አስር አስመዝግቦም ይወጣል፣ ዘጠኝ አግኝቶ፣ ስምንት ግማሽ አግኝቶ፣ በባዶ በዜሮ ጣዳ አውጣ አይባልም። በነገራችን በቃ አቴንዳንስ ተይዞለታል። ዛሬ ሰግዳል፣ ግን የለህም አላህ ዘንድ ዜሮ ነው የተጻፈ። የሆነ ነገር ድር ምናምን ክፈል ትባልና ከሚመጡት ተመዝግባል፣ ግን አልከፈልክ። እንደዛ እንደዛ ነው። ትምህርት ቤት ራሱ እኮ ሰርተፊኬት የሚሰጥ ወይም ስለ ተማርክ ነው ካለ ዜሮ ይጻፈላል። ዜሮ የምታገኘው ክብር ነው ይባላል። ስለ ተማርክ ነው፣ እዛ ቁጭ ስላልክ ነው ያው ሀቂቃ አሁንም ጾማችንም እንደዛ ነው። አሁን ሰላሳ ቀን ጾመናል፣ ተረበናል፣ ተጠምተናል፣ ምናም ደክመናል። በተለይ አሁን ሙቀት ፀሐዩ ምናም ባየልበት ሁኔታ ጾም በጣም እየከበደ ነው። እዚህ ውስጥ ሰላሳውን ማሻ አላህ በተቋ አጅቦ ማለት ነው ሰላሳውን ያስመዘግባለ ከዛ ውስጥ አንድም የማይጻፍለት አለ። ለምን? ተቋን ተሕቂቅ ስላላደረገ ተቋን ስላላረጋገጠ ማለት ነው። እዚህ አንደኛው የመጀመሪያው ተዕዚሙላህ ነው። ተቅዋ ማለት ጾምና ተቅዋ ያላቸው ትስስር፣ ወይም በጾም ውስጥ እንዴት አላህን እንፈራለን ከተባለ አላህን ማክበር፣ የአላህን ትዕዛዝ ማክበር፣ ማላቅ። አላሁማ ምናምን በማይክሮፎን ሲሆን ደግሞ ብዙ ይጨዋል። እንደዚህ ያአኺ አላህ ይህን አይወድም፣ ወላሂ ይህን አይወድም። አላህ ስብሓነሁ ወተዓላ እኽላስ ያስፈልጋል። ደግሞ አንዳንድ ነገር ኢማሙ ሲጮህ ሰዎቹ ይጮሁ፣ ያለቅሳሉ ከመስጊድ ሲወጡ ተግባራቸው የውሻ ተግባርና የሸይጣን ተግባር ነው። ሁለተኛ ነገር አሁን ህዝቡ ያለቅሳል ኢማሙ ያለቅሳል። እሺ ኢማሙ ሙምኪን አላሁ አለም። ማእሙሞቹ ለምንድን ነው ያለቀስከው ብትል፣ ዲ ቁርአን እኮ እንዴ። ጠይብ ምን ይል ነበር ቁርአኑ? ገባህ? አልገባኝም። ግን ቁርአኑ በጣም ሲጣፍጥ፣ ጠይብ ሲጣፍጥ፣ ምንድን ነው ዘፈን ነው ዜማ ነው። ምን ተረደህ? ምን ገባህ ነውና የለቀስከው ብትለው፣ አንድ ሰው መልስ የለም ጥቂት ብቻ ናቸው። ስለዚህ ጮህ ብለህ ዱዓ ማድረግ፣ ዝም ብሎ ሰው ዘንድ ማልቀስ፣ ዝም ብሎ በቃ ር ማለት እውነቴ ነው። ይህ ከሀቅ የራቀ ነገር ነው። ዱዓ ቀስ ብለህ በተለይ በተለይ ስውር ሲሆን ሌሊት ሁሉ ሰው ተኝቶ በስምንት ሰዓት ሌሊት ትነሳና ለብቻ ሆነህ ያረብ ሁሉ ተኝተዋል። ሁሉ በሩ ዘግቶ ተኝተዋል። ሹክሹክ የሚለው ድምፅም የለም